አንዳንድ አረመኔ አረቦች እህቶቻችን ሳያውቁ ጉድ እየሰሯቸው ነው ማለት ነው። ባካችሁ የቪዲዮ ለሁሉም እህቶች እንዲደርስ እንዲሁም ደግሞ አዲስ ለሚመጡትም እንዲደርስ ላይክ ሼር አድርጉልኝ። እንዲሁም ደግሞ እንደዚህ አይነት ነገር ቢያጋጥማቸው ምን ማድረግ አለባቸው የሚለውን አስከት የምነግራችሁ ይሆናል። አሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሁሉ ቤተሰቦች እንዴት ናችሁ? ሰላም ናችሁን? እኔ ጋር ሁሉ ሰላም ነው። አላህ ሱብሃነሁ ወተዓላ ብያላችሁበት ሰላማችሁን ያብዛልኝ፣ ሀገራችንም ሰላም አድርግልን ያልኩኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላቸው የመጣው ተባካቸው እህቶቼ ጥንቃቄ እንዲት አደርጉና አረቦቹ በአሁኑ ሰዓት ላይ እህቶቻችንን ጉድ እየሰሯቸው ነው ማለት ነው እና ይህንን ቪዲዮ እንዲያዳምጡት እንዲደርሷቸው አድርጉ ማለት ነው። ወላሂ ላዚም እቼታችን እንደዚህ ሆና ስታለቅስ መሬት ላይ ወጥቃ እንደዚህ ስትንከባለል አይቼ ወላሂ ማለፍ አልቻልኩም ማለት ነው እና ብዙ እህቶች እንደዚህ አይነት ነገር እያጋጠማቸው በሶሻል ሚዲያ ወጥቶም እየተናገሩ ስለሆነ ነው ይህንን ቪዲዮ ይዤላቸው የመጣሁት። እንደነገርኳችሁ ቪዲዮ ብዙ እህቶች ጋር እንዲደርስ ላይክ ሼር አድርጉ። መምጣታችሁ ካልቀረ መልካም ነገር ስሩ ማለት ነው። ሀባይቢ እኔ ሌላ ነገር ምንም ነገር አልጠየቅኳችሁም፣ ላይክ እና ሼር እንድታደርጉ እንዲሁም ደግሞ ቻናሌን ሰብስክራይብ እንድታደርጉልኝ ነው ማለት ነው። እንደነገርኳችሁ እንደ ማንኛው ሰው ከአረብ አገር ስትመጡ አንድ ቤት ውስጥ ሁለት አመት እንዲሰሩ ወይም ደግሞ ካልተመቻችሁ በሶስት ወር ውስጥ ሶስት ወሯችሁ ሳያልቅ ሌላ ቤት ቀይራችሁ እንድትሰሩ መፍት አላችሁ ማለት ነው። ሶስት ወሩ ካለቀ ነው እናንተ መፍትሄ የሌላችሁ ግዴታ የዛ ቤት መስራት ያለባችሁ። ግን እዛ ቤት ላለመስራት ወይም ደግሞ ችግር ካጋጠማችሁ ለመክተብ ደውላችሁ፣ መክተቦቹ ደግሞ መፍትሄ እንዲሰጧችሁ ማድረግ ትችላላችሁ ማለት ነው። አሁን ላይ ግን አንዳንድ ርኩስ አረቦች እናንተ እኛ ቤት ካልሰራችሁ ብለው እህቶቻችን ጉድ እየሰሯቸው ነው። እነሱ ሳያውቁ ለእነሱ ግን የሚሏቸው ነገር ሌላ ነው። በኋላ ግን ራሳቸውን የሚያገኙት ሌላ ቦታ ነው ማለት ነው። እና መግቢያ ላይ ያያችሁት ቪዲዮ አንዲት እህታችን እንደዚህ እያለቀሰች ያለችው አይሮፕላን ውስጥ ነው ማለት ነው። እሷ ሳታቅ እነሱ ቤት እንድትሰራ አድርገዋት ስትሰራ ቆይታ ከዛም በኋላ ደግሞ መክተብ እንወስትሻለን እና ስራ መቀየር ትችያለሽ ብለው እንትን አታለዋት። እነሱ ግን ያደረጉት ምንድነው? ኩሩጅ ኒሃይ እዚህ ሀገር እንዳትመለስ አድርገው ወረቀት አሰርተው ቲኬት ቆርጠውላት እና ምንወስትሽ ቢሮ ነው ብለው ነው ያታለሏት ማለት ነው። አስቡት እንግዲህ። እሷ ግን ቢሮ ምትሄድ ነበር የመሰላት ምንም ነገር ሳትይዝ ልብሷን ሳትቀይር አባያ ብቻ አስለብሰው እቃዋን ምንዋን ሳትይዝ ባዶ እጇን ማለት ነው። አስቡት እንግዲህ ከሀገር የምንመጣው እኛ ተመቻችቶልን ወይም ደግሞ ኑሮ ኖሮ ሞልቶልን አይደለም። እዚህ ሀገር ላይ የምንመጣው ሰርተን እንድንለወጥ ቤተሰቦቻችን መሬት ሽጠው ሊሆን ይችላል ያላቸውን ነገር እንትን ሽጠው ሊሆን ይችላል፣ መሬት አስይዘው ሊሆን ይችላል። እነሱን ህይወት እንቀይራለን፣ ደግሞ የተያዘብን መሬት እናስለቅቃለን፣ ወይም ደግሞ የሸጡትን መሬት መልሰን እንገዛለን ብለን ነው የምንመጣው። በአሁኑ ሰዓት ላይ በቀላል ነገር አይደለም የሚመጣው ማለት ነው። እና እሷ ምንም ነገር ሳታቅ፣ ብር፣ ምንም ነገር አላዘችም። አስቡት ልብስ አላዘችም። በባዶ እጇ ምንድን ያደረጋት እሷን ቢሮ ወስሻለሁ ብሏት ታሉ፣ አባያ ልብሷት። ከዛ በኋላ ራሷን የት ብታገኘው ጥሩ ነው እና ኤርፖርት ውስጥ ነው ያገኘችው ማለት ነው። እሷ ግን ኤርፖርት ውስጥ ስትገባ ከዛ በፊት ስትመጣ ስላየችው ደነገጠች ማለት ነው። ይሄ እኮ ቢሮ አይደለም፣ ወዴት ነው የምትወሰኝ? ውስጥ አልገባም ብላ መሬት ላይ ቁጭ ብላ ወላ ሙሉ ቪዲዮን አላስገባውላቸውም። ለምን ልጅቷ እየተንከባለለች በጣም ልብ በሚሰብር ቪዲዮ ስለነበረ ማለት ነው። እሷ እያለችው ይሄ እኮ ቢሮ አይደለም፣ እኔ ሀገር መሳፈር አልፈልግም፣ ህይወቴን መቀየር ሌላ ቤት ቀይሬ መስራት እችላለሁ። እናንተ ካልፈለጋችሁኝ ለምንድ ነው ቢሮ አልወሰዳችሁኝ? እኔ ሀገር መግባት አልፈልግም፣ ለቤተሰቦቼ ምንም ነገር አላደረግኩም፣ የቤተሰቦችን ህይወት አልቀየርኩም። እኔ የመጣው ሰሪቼ ለመለወጥ እንጂ ወደ ሀገር ለመግባት አይደለም ብላ እያለቀሰች ነው። ሰውየው ግን ይሄ እኮ ቢሮ ነው፣ አስቡት እንግዲህ የጅልነቱ ጅልነት ማለት ነው። ቢሮ ነው ብሎ ያታልላታል። እሷ ግን አልገባም ብላ ቁጭ ብላ እየጮኸች ነው ማለት ነው። እና እነዚህ አረመኔ አረቦች አንዳንድ አረቦች እነሱ ቤት ካልሰራችሁ ጭራሹኑ ሌላ ቤት እንድትሰሩ ፍቃደኛ አይሆኑም። ማለት የእርኩስነታቸው እርኩስነት። አስቡት እንግዲህ እኛ ቤት ካልሰራች ለምን ሌላ ለሌላ ቦታ ቀይራ ትሰራለች ብለው ምቀኝነታቸው፣ እና በጣም ክፉነታቸው በዚህ ያስታውቃል ማለት ነው። በነገራችን ላይ ሁሉም አረብ መጥፎ ነው እያልኩ አይደለም። አንዳንዶቻችሁ ኮመንት ላይ መታችሁ እንድትሳደቡ አልፈልግም። መሳደብም ካለባችሁ ተሳደቡ፣ ምንም አይደለም። ግን ሁሉም አረቦች አይደሉም። አሉ መልካም አረቦች እንዳሉ ሁሉ መጥፎ አረቦች አሉ፣ መጥፎ አረቦች እንዳሉ ሁሉ መልካም አረቦች አሉ። አንዳንድ አረቦች እነሱ ቤት ካልሰራችሁ ሌላ ቤት እንድትሰሩ እንትን ይሰጧቸዋል፣ መፍትሄ ይሰጧቸዋል ማለት ነውና እህቶቼ የባካችሁ ተጠንቀቁ። እኔ እናንተ ከቢሮ ከቤት ከነሱ ከአረቦች አሁን እነሱ አረቦቹ አንፈልጋችሁም፣ ወደ ቢሮ እንመልሳችኋለን ብለው ካሏችሁ ቢሮዎቹንም ግዴታ ማናገር አለባችሁ። እኔ ቢሮ ቢሮን አናግሬ ምትለኝ እንሰማለሁ ከመሄዴ በፊት ቢሮ መሄድ ነው ብንትን የቢሮ ቢሮ ጋር ደውዬ ማውራት ፈልጋለሁ ብላችሁ ግዴታ ቢሮ ጋር ደውላችሁ ከዛ በኋላ እንደምትመጡ ንገሯቸውና ያለውን ነገር አስረድታችሁ ወደ ቢሮ መመለስ ነው እንጂ ያለባችሁ። እንዲሁም ደግሞ ወደ እናንተ ሳታውቁ ለምሳሌ አይሮፕላን ወይም ደግሞ ወደ ኤርፖርቱም ከወሰዷችሁ እዛ ላይ ጮኋችሁ መክሰስ ትችላላችሁ። ማለት እኔ መስራት ነው የሚፈልገው፣ እነሱ አስገድደው ነው የሚሸኙኝ። እናንተ እኛ እንሄዳለን ብላችሁ ፈቃደኛ ካልሆናችሁ፣ እናንተ ሀገር መግባት ካልፈለጋችሁና ህጋዊ ከሆናችሁ ማንም እናንተን አስገድዶ ወደ ሀገር መሸኘት አይችልም። ገባችሁ? በተለይ ደግሞ ሁለት አመት ከጨረሳችሁ በኋላ ሌላ ቤት ቀይራችሁ የመስራት መፍትሄ አላችሁ። እንዲሁም ደግሞ እዛው ቤት ሶስት ወር እስከሚሞላችሁ ድረስ የፈለጋችሁት ቤት ቀያይራችሁ መስራት ትችላላችሁ ማለት ነው። መብትና ግዴታችሁን ለይታችሁ ማወቅ አለባችሁ። ሁሌም አረቦቹ የሚላችሁን ብቻ አትከተሉ ማለት ነው። አንዳንድ አረቦች በጣም ነው የሚያታሉት። እናንተ ሳታውቁ እናንተ ምን አለብኝ ብላችሁ ስራችሁን ስትሰሩ ህይወታችሁን ለመቀየር ብር ለመያዝ እንዲሁም ደግሞ ቤተሰቦቻችሁን ለመቀየር እያሰባችሁ፣ እነሱ ግን እናንተን ምንም አይነት እንትን ሳታውቁ ወደ አውሮፕላን ውስጥ ወይም ወደ ኤርፖርት ወስተው ያስገባችኋል ከዛ በኋላ መውጫ የላችሁ ማለት ነው። ብዙ ሴቶች እንደዚህ አይነት ነገር እንዳጋጠማቸው፣ አንዷ ደግሞ ጭራሽ ኮመንት ላይ መታ ምንድን ነው ያለችው፣ እኔም እንደዚህ አይነት ነገር አጋጥሞኛል፣ ግን ሰልፍ ላይ እንደሚቆም ሆኜ ሰዎቹ ከአጠገቤ ዞር ስሉ ወጥቼ የጠፋውና አሁን ውጭ ነው የምሰራው ነው ያለችው። እና እንደዚህ አይነት ነገር ካጋጠማችሁ ከዛ ቦታ መጥፋትም ትችላላችሁ። ሁሌ ደግሞ አይመቻችም፣ ግን ጮሃችሁ ለፖሊሶች ራሱ ችግራችሁን ተናግራችሁ ያንን ሰውዬ መክሰስ ትችላላችሁ ማለት ነው። ለምን ያ ሰው በስሙ እስካመጣችሁ ድረስ እናንተ ለሀገር ለመግባት ፍቃደኛ እስካልሆናችሁ ድረስ ማንም አስገድዶ ወደ ሀገር ሊያስገባችሁ አይችልም። ሌላ ቤት ቀይራችሁ መስራት ትችላላችሁ ማለት ነው። ሀገር መግባት ፍላጎት ካላችሁ አዎ መግባት ትችላላችሁ። ግን እናንተ ማትፈልጉ ከሆነ የበለጠ ልንሰሩ ብርን መያዝ ከፈለጋችሁ ከመጣን አይቀር ህይወታችንን ለውጠን ነው እንጂ መግባት ያለብን። ምንም ነገር ሳያውቁ ግን አንዳንድ አረመኔ አረቦች ይህንን ነገር እያደረጉ ስለሆነ እነሱ ራሱ ከሳችሁ ማሳዝ ትችላላችሁ ያኔ ስትከሱ የእናንተ ተሰሚነት ይኖራችኋል ማለት ነው። ማንም ሊያስገድዳችሁ አይችልም፣ እናንተ ካልፈለጋችሁና ኤቶቼ ተጠንቀቁ። በአሁኑ ሰዓት ላይ ብዙ አረቦች እንደዚህ እያደረጉ ነው። እኛ ቤት ካልሰራሽ ማንም ቤት አሰሪም ግዴታ ወደ ሀገር መግባት አለብሽ ብሎ ተመልሳችሁን ጋር እንዳትመጡ ኩሩጅ ኒሃይ ወይም ደግሞ እዚህ ሀገር አልገባም አልመጣም ከርሲ የመጨረሻ ይብላችሁ እንደገባችሁ ያስመስለው ቲኬት ይቆርጦላችኋል። ከዛ በኋላ እዚህ ሀገር ላይ መመለስ አልችሉም ማለት ነው እና ተጠንቀቁ በአሁኑ ሰዓት ላይ አረቦች ከፍተዋል። ወላሂ አንዳንድ አረቦች እኔ አንዳንድ መልካም አረቦች አሉ። እናንተ እንኳን መስራት ባትፈልጉ ምሰሪ ከሆነ ውጭ መስራት ከፈለግሽ ብሎ እቃማ ሰጥተው የሚሸኙዋሉ። እንዲሁም ደግሞ ካንስሌሽን ሰጥተው ሌላ ቤት እንድትሰሩ መፍትሄ አዘጋጅቶላቸው እንዲሁም ደግሞ እናንተ ካልፈለጋችሁ ወደ ቢሮ መልሷችሁ ሌላ ቀይሮ ያመጣሉ ማለት ነው። አንዳንዶቹ ደግሞ እንደዚህ ክፉ የሆኑት ደግሞ እናንተ ሳታውቁ ምን አለብኝ ብላችሁ እኔ ሌላ ቤት ገብቼ ሰርጅ መስረት እችላለሁ ብላችሁ እያሰባችሁ እናንተን ወደ ራሳችሁን የምታገኙት ወዴት ነው? ወደ አይሮፕላንትን ኤርፖርት ነው ማለት ነው። እና ሰውየው እያታለላት ይሄ ኮ ቢሮ ነው ይላታል። እንደ ሕፃን ልጅ ማለት ነው። ልጅቷ ሁሉ ነገር ጠንቅቃ ታውቃለች፣ ግን እንደ ሕፃን ልጅ ይሄ ቢሮ ነው እያለ እያታለላት እሷ ግን አደለም ብላ እየተንከባለች እያለቀሰች፣ የኔ ምስኪን ወላሂ፣ ሀገር ላይ ስንት ነገር መስዋዕትነት ከፍላ ይሆናል የመጣችው የቤተሰቦቿን ቤት ወይም ደግሞ መሬት አሲዛይ ሊሆን የመጣችው የሚችለው አልፈልግም፣ አልሄድም አንተ ያልከኝ እኮ ቢሮ ነው እንጂ መቼ እንትን ሀገር ትሳፈራለሽ አልከኝ። እኔ ሀገር መሳፈር አልፈልግም። እኔ መሄድ የምፈልገው እና ቢሮ እንጂ ሀገር መግባት አልፈልግም። መስራት ፈልጋለሁ ብላ ስታለቅስ አይቻት እዛ ቦታ ላይ ማንም ግን ተጠግቶ የደረሰላት የለም። በውስጥ ያሉ ሰዎች ራሱ አላህ ያትርፋትና የሀሳብ ሆን ያሳካላት። እንዲሁም ደግሞ ሌሎቻችሁም ጥንቃቄ አድርጉ። እዛ እናንተ ሳታውቁ እንኳን ሪፖርት ውስጥ እንኳን ቢወስቷችሁ እዛ ላይ ጮኋችሁ ሪፖርት መሆኑን ካወቃችሁ እና ወደ ቢሮ ካልመለሷችሁ እነሱን መክሰስ ትችላላችሁ። መፍት አላችሁ ማለት ነው እና ሐባይቢ አላህ እንደዚህ አይነት ነገር ይጠብቀን፣ ሀገራችንም ሰላም አድርግልን ያልኩኝ እኛንም በያለንበት አላህ ይጠብቀን፣ በሰላም ለሀገራችን ያብቃን እያልኩኝ። በነገራችን ላይ ሀገር ልገባ ነው። ትናንትና በሰራሁት ቪዲዮ ላይ አብዛኞቻችሁ ኮመንት ጽፋችሁልኛል። እንሻለን ነገ ቪዲዮ ሰራላችኋለሁ። አንዳንድ ጥያቄ የሚጠየቃችሁኝ አላችሁ አረጉ እና መጣለው። በሌላ ቪዲዮ ኢንሻአላህ ሀገር ስገባ ደግሞ ያለውን ነገር ነግራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።